ምን ይዘጋሻል ለማይገባው እና ለማይሰማሰው መመለስ ትርፉ ድጋም ነው። ቤዛ ቋንቺ ሴት አይደለሽም። እንደ ለምን ደግሞ እንደምታሽቀብጪው፣ ለአነጋገርሽ ለከት ይኖርሽ። ቤዛ ለማን ሳሽቀብጥ ነው የሆነሽ መቅረት አይደለም። ምንድን ነው የምታወሪው? ያው የማወራውማ፣ ኤላ ልብ ላይ ያለሽን ቦታ ተጠቅመሽ የራስሽ ነገር ይዘሽ ዞር ብት

ሁሌያችን እንጠበጠባለ። እኔ እዛ ቤት ሄደው ምግብ በላ ምናምን ደግሞ ነው። ቆይ አንተ የአደይን ምግብ መቅመስ አልፈልግም። እነዚህ ጥፋት ደግሞ ቀጣሉ። ውጭ እንውጣና ልጋብዛችሁ። ባይሆን እሱ ጥሩ ሀሳብ ነው። አንቺን ያለች ሰው የለም። ለአደይ ደግሞ እስካሁን ድምፅ ሸንቅ ፍት አደርገች። ልጋብዛችሁ ሲባል ነው ድምፅ የምታወጭ። አመሰግናለሁ ግን እትዬ ቤት ስላሉ መቆየት አልችልም። አሁንም ለሌላ ገኛ ነገር ደጋግመ ራስን አሳምኖች የኔ ሷን ነገር አታተስኑ ያረ፣ ምን እሺ ነው? እናንተ እንዴ፣ አረጋጉት። ምን ናችሁ? አሰሙም እንዴ? እኔ አንድ እውነት ልንገራችሁ። አደይ፣ ያንተም ያንተም ማለት ቁርጣችሁ ነው። አደይ እኮ ምናምን ትላለ እንዴ? ማን ነው? ምን ስለሆነ፣ ወንገሩ አደይ አደይ ከብሱ ስቃይ በኋላ ከአባቷ እጃ ምልጣ ከዴብና ከሊያ ቀበቷ ጋራ ወደ ከተማ መጥተዋል። ፍቅርም በእናቷ ምክር ይቅርታ እንድትላት አደይን አደይ እነሱ ጋር መግባት ባትፈልግም፣ ነገር ግን ዴፍ እትይኮ ማሚኮ መታለይ ሲሏት ሰላም ብያቸው እመለሳለሁ፣ ስራ መፈለግ አለብኝም ብትል እዛ ግን ስትሄድ ፍቅር ይቅርታ ጠይቃታለች። አሹ በጣም ስለደበደቡት አሌና ጫኔ ሰው እግሩ ሁሉ መራመድ አቅቶት ከአንድ ቦታ ወድቆ ብርሃን መታ እያገዘችው ነበረ። ለእናቴ እንኳን የተረፍኩላት ለምስኪኗ እናቴ እያለ ደግፋው ወደ ቤት ይዛው ትሄዳለች። ቤዛ ያሰበችው ሳይሆንላት ቀርቶ ባርኪ ብር ግማሽ ብር ለአራጣ አበዳሪው እና ለወንድሟ ሰጥቶ ይመጣል። ወንድሟም ደውላ ስልክ እንዳታጠፋው፣ ግማሹን ወደኔ ላክ፣ ግማሹን ደግሞ ፓስፖርት አውጣበት እያለች ነበር። ግን ሌላ ከኋላዋ መጥቶ ነበረ። ባርኪም ለተወሰነ ጊዜ ተነ ኤላ ቤት እንድትቆይ ቤዛን ጠይቆታል። ኤላም እንደዚህ ሆነሽ እስከ መቼ ድረስ ነው? ሴት ልጅ ሁሌ ከወንድ ልጅ ብር መቀበል ይከብዳል እያላት ነበረ። ግን ደግሞ ቤዛ ቀበጧ ወደ ሊሊጋ። ጤና ይስጥልኝ ክብራንና ክብን ቻናሌ ቤተሰቦች፣ ቤት ሰዎች፣ በአለም ዳርቻ ያላችሁ በሞላ ሰላማችሁ ይብዛልኝ። አዴ ሰራተኛ ክፍል 64 እናያለን። ላይክ ሰብስክራይብ በማድረግ ስለምታበረታቱኝ ከልባ ከልብ አመሰግናለሁ። ባርኬም ወደ ወደና ይላቤት ሲሄድ ቤዛን እኔ አላብንም መጣ ባርኬ ብላ ተጠመጠመበታለች። እና እናዴ እንደመጡም ይጠይቃታል። እኔ እንጃ አላውቅም፣ እኔ ዛቤት አልሄድኩም እናት ካስወጣችኝ በኋላ ትለው ብላ ትነግረዋለች። እና ገንዘብም እንደሰጠ ላራት ያባደረዎቹ ሲነግራት፣ ለምን ሰጠህ ትላለች። ትንሽ ጊዜ እንዲሰጡን ትንሽ ገንዘብ ሰጠኋቸው ይላታል። የምርህ ነው ባርኬ? አዎ፣ ወንድምሽ አልነገረሽማይ ሰዎቹን እኮ አገናኘኝ ይላታል። ለምን ሳት ነግረኝ ትለዋለች። ቆይ ችግር አለው ወይ ብሎ ሲጠይቃት፣ ችግር አለው ብቻ ብላ ታጠገው ልትነሳ ስትል፣ ሊሊና ኤላ ይመጣሉ። ሰላም ከተባባሉም በኋላ ባርኬ ቤዛም እንኮና ነው ብላ ሌሊም ትጠይቃለች። አንቺ እንዳሰብሽው ነው፣ ምንም ነገር የለም ይላታል። ወንድሟንና አራጣ አበዳሪዎችን አግኝቻቸዋለሁ። ታዲያ ቤዛ ምን ሆና ነው የተናደደች ትመስላለች? ይላል። ሌላ እኔ ያለው አራጣ አበዳሪዎች ትንሽ ጊዜ እንዲሰጡን ትንሽ ብር ሰጥቻቸው ነበረ። ቆይ የቤዛ እናት አለች እንዴ? አገኛቸው? ትላለች ሌሊም። አያ አላገኘኋትም፣ ታማ ወደ ሌላ ሀገር እንደሄደች ይነግራቸዋል። አሁን እርግጠኛ ነን ማለት ነው ቤዛን እንረዳታለን ይላል ኤላም ወንድሟን ካገኘው አራት ያበዳሪዎችንም ታገኛቸው። ሌላም ችግር አለ። ቤዛ ችግር ውስጥ ናት፣ እንረዳታለን ይላል ፓርኬም። ቤዛ ጥሩ ልጅ እንደሆነች እና ታሁን በኋላ ምንም እንዳትጠራጠራት ለሊሊ ነግራታል። እንደፈለጋችሁ፣ እኔ ግን ታሁን በኋላ ምንም ነገር አላችሁም ትላለች ሊሊ። ወዲያውም ስለ አድይ ምን አዲስ ነገር አለ ብሎ ይጠይቃል ባርኬ ሳልነግራችሁ ብላ በፈገግታ ሊሊም ትነግረዋል፣ እየተመለሱ መሆኑን እና ከደብስ ተመለሱ ይሏታል። ሁሉም እየተመለሱ ነው ብላ ትነግረዋል። ባርኮቴም ቤዛ ለተወሰነ ጊዜ ዚህ እንድትቆይ ሲል፣ ሊሊ ግን ፈቃደኛ አልነበረችም። ኤላም ችግር የለሁም ወንድሜ እስከፈለገችው ሰዓት ድረስ ቤዛ ዚህ መቆየት ትችላለች፣ ግን ደግሞ ልታ ሊሊ ጋ እንዳይጋጩ ነገር ያት ይላል። ሰዎች እናቴ እስከምትመለስ ድረስ ነው። እናቴ ከተመለሰች ወደ ቤት እመልሳታለሁ ወይም ሌላ ነገር ቤት ተከራይቼ ነገሮችን አስተካክዬ እንወጣለን ይላል። ወዲያውም ተነስቶ ሊያናግራት ወደ ቤዛ ክፍል ይገባል። አደይ እና ዴቭ ቀበጧ ሊዲያ እየመጡ ሲዳረሱ፣ አደይም ወደዛ ቤት እንደማትሄድ ለዴቭ ትነግረዋለች። ዴቭም ለምንድነው ማትሄጂው? ይላታል። በፍጹም እዛ ቤት አልሄድም ኤላ ቤት ትሄጃለች ወይም ሲላት ኤላም ጋር እንደማትሄድ ትነግረዋለች ሊዲያም ለምንድነው ወንድሜን የምታሰቃየው ማሚ መታለች እኮ ትላለች እግር ምንም አታረግሽ አትፍሪ አይካልሽ ግን ዴቭናን ሄድ ትላለች ተዋትሷን እሷን እያለች አደ ተረጋጊ ይላል ዴቭም እታለም ምታናገርሽ ትፈልጋለች ተረጋጊና ሁላችንም ረጋግተን እንነጋገራለን ካልፈለግች ደግሞ ትወጫለሽ ይላታል። እሽ በቃ ያናግራችሁ እና እትዬን መለሳለሁ ትላለች። የፍቅርም እናት ፍቅርን አዴን ይቅርታ እንድጠይቃ ስትነግራት እንዴት ነው አዴን ይቅርታ መጠይቃ ትላል። ፍቅርም ይቅርታ መጠየቅ የበላይነት እንጂ የበታችነት አይደለም ልጄ ትላታለች። እነዴፍ እና ዴም ሲገቡ የፍቅር እናት ብድግ ብላ በደስታ ልጅ እንኳን ደና መጣች ብላ እቅፍት አድርጋታለች። ሊዲያ ቀበጧም ቶሎ ብላ ወደ ሶፋ ላይ ተቀምጣ እኔ የነበር የናፈቄ መቀመጥ ትላለች። ባርኪንም ኤቪንም ሰላም ካለች በኋላ ነይ ልጅ እዚህ ተቀመጥ ትላታለች። ፍቅርም ወዲያውም ፍቅር አደ እንኳን በሰላም መጣች ትላለች። እንኳን ሰላም ቆይሽኝ ትላታለች። ወዲያውም ፍቅድ ብላ ተንጎለኛዋ ፍቅር ምን አስባም እንደሆን ባይታወቅ በእናቷ ፊት ደስተኛ መስላ ይቅርታ ጠይቃታለች አደይ አሁን ገባና ምን የተፈጠረ ነገር አለ ቢዛ ምን ሆነሽ ነው ያስቀየምኩሽ ነገር አለ ወይ ስትለው ሲላት አይ ምንም ነገር የለም ወንድሜ ስላል ደወለልኝ ነው ትላለች ብሩን ከመስጠት በፊት ለኒብት ነገር ኖሮ ጥሩ ነበር ስልክ አላነሳ ብሏት በተደጋጋሚ ብትሞክር ስልክ አላነሳም ይላታል ወንድሟ ፊቷ በንዴት ተሞልቷል። ይዛ ለራሷ እንጂ ለቤተሰቧም አልነበረም። ራሷ ሀብታም ለመሆን እንጂ የምትጥረው ብር ለመሰብሰብ ሀብታም ሆኜ የበላይነትን አሳያችኋለ እያለች ነበረ። ግን ደግሞ በአንድ በኩል አሁንም አልተሳካላትም። ወንድሟ ብሩን ተቀብሎታል። ፋልሽን ብር ላይ እኮ በከፊል ነው የከፈልኩት ይሄ ደግሞ የሚያስቀይም ነገር አይደለም ሲላት፣ እሺ ባርኪ አመሰግናለሁ። አሁን ላይ ለእናቴ እንጂ የምትጨነቀው ለእኔ አይደለም የማራጣ አበዳሪዎች ገንዘብ እስካልተመለሰላቸው ድረስ አይተውንም ትላለች። የተወሰነ ሰጥቻቸው አለው። እስከዛውም ትንሽ እንዳያስቸግሯቸው ብዬ ይላታል። ኤላም ብሩን እንዲሰጠኝ ተስማምቷል ይላታል። አመሰግናለሁ ባርኬ፣ አንተ ባት ኖር ኖሮ እንዴት ሆን ነበር ትላለች። እኔ ምን አደረግኩልሽ? ቤዛን፣ ያሁን መሄድ አለብኝ። እማየን መጣለሁ ስላልኳ ትጨነቅብኛለች ብሎ ባርኬም የፍቅር እናት ቤቱን አደራ ሰጥችሽ እንዴት ጥለሽ ትሄጃለሽ? ይሏታል። ይቅርታ አርጉልኝ ሁሉ ነገር ከአቅሜ በላይ ሲሆንብኝ ጊዜ ነው ትላለች አደይም። ለዚህ ሁሉ ተጠያቂ ፍቅር ናት ይላሉ። ቢሆንም ይቅርታ አርጉልኝ ትላለች አደይ። ልሊቀበጧም አደይን በስንት ችግር እንዳመጠናት ማምዬ ትላለች። ለምን እዚህ ቤት አልሰራማች ያልመጣማች? ብለው ይጠይቋታል። አው አሁንም ቢሆን እርሱን ሰላም ልበል ብዬ እንጂ እዚህ መስራት የለብኝም ትላለች። ይቅርታ የኔ ልጅ ቤቱን እንደ ራስሽ አድርጋሽ ቀጥ አርገሽ ይዘሽ ይሁን ሁሉ መሰዋዕትነት የተሸከምሽው ትላታለች። አሁን ግን የሚከፈለውን ንከፍላ አለው እንዳንቺም የሆን ሰራተኛ አላገኝም። እኔም እንደ እርሱ አሰሪ እንደ እርሱ አይነት አሰሪ እናት ባላገኝም ግን ደግሞ ለእኔም ለፍቅርም ሲባል ከዚህ ቤት መራቅ አለብኝ ትላለች አደይ። ወደይም የፍቅርና ዞር ሲሉ ፍቅር አደይ ላደረግኩብሽና ለበደልኩሽ ይቅርታ ትላታለች። እኔ አላምንም ፍቅር ናት አደይን ይቅርታ የጠየቀችው ትላለች ይል ቀበጧም። አዎ በእኔ ምክንያት እዛ ስለሄሽ በጣም አዝኛለሁ ይቅርታ አርግልኝ ትላለች። አደይም ከልብሽ ነው ወይ ይቅርታ ያልሽኝ ትላታለች። አዎ በፊት ባደረገችው ነገር ተጸጽታለች ይቅርታ ውዱና ተስማምታችሁ ኑሩ። እኔም ልዛ ልቤ ረክቶ ልቀመጥ ትላለች። የፍቅር አደይም ፍቅር ከልብሽና ተጸጽተሽ ከሆነ ይቅርታ ካል የጠየቅሽኝ በጣም ደስ ይሎኛል። አዎ ያደረኩት ነገር በጣም ጸጽቶኛል፣ ይቅርታ ልኝ ትላለ። አሁንም ደግማ! ደፍም እውነት ፍቅር ነሽ ይቅርታ ምጠይቅ ወይ አንቺ ተጸጽተሽ ይላታል። አዎ ዴፍም ሊልም በጣም ሊዲያም በጣም ይቅርታ እርጉልኝ ትላለች። ያዴ የፍቅርም እናት ሰው ተጸጽቶ ይቅርታ ሲጠይቅ እንደዚህ አይባልም ትላለች። አደይም ይቅርቷን ተቀቤና አብራችሁ ተስማምታችሁ ኑሩ ትላለች። የፍቅር እናት ወዲያውን ፍቅር በቃኔ ምሳል አቅርብ ብላ ብድግ አደይም በድግትልና ምሳል አቅል ስራ የተሰራለ ስትል እኔና ሌዛም ስልክ እያወራች እንዴት አትነግረኝም በርኮት ባይነግረኝ ኖሮ እኮ አንተ ብር እንደተቀበል ቃል ነገርከኝም ትላለች። በላሁን የሰጠህን ብር ፓስፖርትህን ጨርስበት። ሰዎቹ ደግሞ ምንድን ነው የሚሉት? አሁን ለማየ ደግሞ ትንሽ ብር ስጣት፣ የቀረውን ፓስፖርትህን ጨርስበት ትላለች። ቪዛም አለምንም ምክንያት ብሩን ማጥፋት የለብህም፣ እንደውም ግማሹን ወደ እኔ ላከው ትላለች። ሲያስፈልግህ እኔ እልክልሃለሁኝ እያለች እያወራች እያለ የላ ከማን ጋር ነው የምትዋሪው ስላት ከወንድም ጋር ትላለች ወንድምሽ ተፈቷል ብሎ ይጠይቃታል አይ በስር ቤቱ ስልክ ነው ትላለች አይ ጥሩ ይልታል እድሜ ላንተና ለፓርኪ ፓርኬ ብዙ መስዋዕትነትሽ እየከፈለልሽ ነው እንዳታስቀይሚው ይላታል የላም በምን አቅሜ ነው ማስቀይመው ከአንተና ከፓርኪ በስተቀር ማንድ ሰዋ ላይን ትላለች። እንደዛ ማትይም ቤተሰቦችሽ እናትና ወንድምሻ እሱም አዎ ትክክል ነው ትላለች። ቤዛ ቤዛ አሁን አንቺ ወጣት ልጅነሽ ነሽ እንደዚህ ልፍስፍስ መሆን የለብሽም። እስቲ ልልንና አድይን ተመልከቺ እንዴት ራሳቸውን ለማውጣት እንደሚጣጠሩ እያቸው ብሎ ሲላት የሰው የሰራተኛ ሁኝ ነው ወይ የምትለኝ ትለዋለች። አይ እኔ እንደሱ ማለት አይደለም፣ ግን ወጣ ብለ ስራ መስራት ሞክሪ። ሁልጊዜ ከሰው ብር መቀበል ጥሩ አይደለም ይላታል። ይሄ ደግሞ ምን ሆኖ ነው ዛሬ ፊላ ፊቷን ማን ደካማ እንደሆነ አሳያለሁ ጠብቅ፣ ትላለች ቢዛም ዳይመንድ እና ንጉሱም፣ ይሄ ሰፈር እኮ አየዋለሁ ድጋሚ ድጋሚ ብዬ አላሰኩትም ነበር ይላል። እኔ ግን ሩማንን ጥሎ መምጣት ደስታን አልተሰማኝም ይላል። ምን ማድረግ ይቻላል እሷ እኮ የዛን ህይወት ለምደዋለች ይላል። ይሁንም ጭንቀቷንና እንደዛ መሆኗን አይቼ ጥያት መምጣት አይገባኝም ብሎ ደመቀ በጸጸት ውስጥ ነው ያለው። ድጋሚ ሄዱ እንደሚያመጣትም እንደሚረዳትም ሲነግረው ድጋሚ ከሄድን እኮ ያዳይ አባት ይገሉናል ይላል ንጉሱ። መጀመሪያ አሹና ብርሃን ወደ ከተማ እንዲልኳትና እንዲረዷት ነግራቸዋለሁ፣ ካልቻሉ ግን ይሄዳለሁ። ያዳይ አባት ይገለሃል ካገኙ ከገደሉኝም ይግደሉኝ ይላል ደመቀ እኔ ግን ሩማንን ሳላወጣ በምንም አይነት አልተዋትም ይላል። እኔ የምልህ የልጅነት ፍቅረኛ ናት መሰለኝ ብሎ ይጠይቋል። ንጉሱም ምን ማለት ነው? እኔ አደይ ብርሃን እና ሹ ወንድሜና እህት የተባብለን ነው ያደግነው ይላል። በልብህ ታፈቅራታለህ ማለት ነው? ርንድዛይ በልም ነውር ነው ይላል ደመቀ። አዎ እዚህ ማንም የለም እኮ ማን ይሰማል ብለህ ነው ቢሆንም ይላል እኔ አስቤያት አላቅም ያላሰብኩትን ልታሳስበኝ ነው እሷ ገና ልጅ ናት እንደዚ አይባልም ሴት ልጅ አንዴ ካገባች ልጅ አትባልም ይላል ንጉሱ አሁን በል ወደ ስራችን እንሄድ ያገኘነውን እንቅመስና ይላሉ ግን አንተ የአረባ ሀገር መሄዱን አሁንም አልተወክም ይላል ደመቀ አዎ አደይ ገንዘብ ልኬላት እስከምታፈቅረኝ ድረስ መሄድ አለብኝ ይላል እኔ ግን አይታየኝም። እዛ ከሄድክ ከተነጭራሹ እንትረሳለች ሲለው፣ አይ አትረሳኝም፣ እንደውም በደየ ደቂቃው ታስታውሰኛለይ ከመልክላት ብርጋ ትይላል። እንደዚህ አታስብ አደይ ብትፈልግ ኖሮ ያንን የመጣላትን ሀብታማ ግብታ ንግስት ትሆን ነበረ። እንዲህ ደመቀም አደይ ወንድሜ ብላትን መምጣት አይቀርም ግን ደግሞ በፍቅር እንዳታስበው ብሎ ይመክረዋል። ንጉሱ ግን አልተዋጠላትም። እኔ አፈግራታለሁ እኔ ሌላ ሰው ሆና ተማይ ብሞት ይሻለኛል እያለ ሲለው፣ አረባክ ወንድ ልጅ አይደለም ወይ ቆፍጠን በል በቃ አደይ ብትፈልግ ኖሮ ስንቱን ባገባችሁ። ግን እሱ አትፈልግም። በዛ ላይ አሁን በደረሰባት ነገር ፍቅር የሚባል አትፈልግም። አሁን ላይ ፍቅርም ጥሩ ሰው ሆና ቡና እያፈላች ነበር፣ ቁጭ ብላ ልዲያም ቀበጧ ኤርፎኗን አድርጋ ቢናግ ቢሰሯት ማሰማም ወደ ደፊ መጣና ልብስ ቀይር ፍሬ ሲላት ስላልሰማችው ስላልሰማችሁ፣ ኤርፎኗን ያዋልቅባታል። ተዋት ልጄ እሷ አኮዛ የለመደችውን ነው ትላለች። አሁን ሊቀይርም ብትል አትቀይረውም። እቴቴ አንች ዚ ቁጭ ብለሽ እንዴት እንደዚህ ታደርጋለች ነው